ተመልካቾቻችን ከረፍት ተመልሰናል። እየተካፈላችሁ የምትገኙት የተስፋ ቴሌቪዥን ወይም ደግሞ የተስፋ ብሮድካስቲንግ ኔትወርክና የሲኤምኤን ቴሌቪዥንና ሬዲዮ በጋራ የሚያቀርቡላችሁን ሕያው ምስክር ሳምንት የቴሌቪዥን ዝግጅታችን ነው። እረፍት አድርገን ነበር የተመለስ ነው። በከረፍት በፊት እንግዲህ ቄስ ትዕግስቱ ሞገስ ስለ አያት መካነ ኢየሱስ አመሰራረትና ስለነበረው ውጣ ውረድ እየነገረን ነበር ያቆም ነው። እንግዲህ ቄስ ከዛ ጀምሮ ያለውን ይሄ ነገር የሚነገር የእግዚአብሔርን ክብር ይናገራል የምትላቸውን ያጋጠሙት ነገሮች። ነገር ግን እንዳልኩ እግዚአብሔር ራዕይ ሲሰጥህ ሰው ይሰጣል እና እኔ በዚህ ሂደት ውስጥ ያየሁት መስመሩ ውስጥ ከገባህለት የመስመሩ ሰዎች ያገኘዋል እና ብዙ ጥቂት ሰዎች ይጋደላሉ፣ ብዙዎች በረከቱን ይቋደሳሉ። ሁሉም አይደግፍህም ግን የማይክዱህ ከጎንህ በሁሉም ይቆሙልህ በዘመናት ያስነሳል። አሁን ለዳዊት ዮናታንን ያስነሳለት ብዙ ሊገሉት የሚፈልጉ ነበሩ። ዮናታን ግን ለሱ እንደዛ ነው። ለሙሴ ማርያምን ራሱ እናቱን በእጃ ዙር አዘጋጅቶለታል። ለጳውሎስ ብልህ፣ ለነ ዳንኤል፣ ለሁሉ ለነመርዶኪዎስ ብዙ ነው መቻ። ለእኔም እንዲሁ ሰው አዘጋጅቶልኛል። እና ቤቱ የተከራየናት የሰው ቤት ነበረች። ሞላች፣ ፈረቃ ሆነች፣ ሞላች። እዛ የሰንዴ ስኩል አስተማሪዎች በየምድባቸው ቆሙ፣ ሁሉ ነገር ተሰካካ። ትልቁ ተግዳሮት የሆነብን የቤት ጥበት፣ የቤት ጥበት ነው። እና እንጸልይ ነበረ። ለዚህ የተዘጋጁ የጸሎት ቡድኖች አሉ፣ ይማልዳሉ በጣም እግዚአብሔር ያው መንግስትን ተጠቅሞ ምቹ በሰፈር ውስጥ በቂ ቦታ ሰጠን ማለት ነው። እስኪ ወደ ቦታው ከመምጣታችን በፊት ምን እያሰብኩ ነበር መሰለኝ? አሁን የአምስት 5 ኪሎ ካኔፍስ ቄስ የሆንከው እዛ ነው። ትልቅ ማህበረምና መማና ነው፣ ጉባኤውም ትልቅ ነው፣ ተቋሙም ትልቅ ነው፣ ሁሉ ነገር የተሟላ ነው። አሁን ምንም ወደ ሌለበት ነው የመጣው እና ይህስ ራሱ ከመጣው ጥያቄ አልፈጠረብን ወይም ደሞ እንዴት አገኘው ራሱ ምክንያቱም ብዙ ሰዎች ወደ ተሻለ እንጂ ወደዚህ እንደዚህ አይነት ነገር አያስቡም አይሄዱምና፣ እንዴት አገኘ። ምን አሁን የተሻለ በሰማይ ልኬት ምንድን ነው? ወንጌልን በአለም ሁሉ ማሰራጨት። አሁን ይህችም የአምስት ኪሎ አካል እኮ ነች፣ የእሷ ልጅ ነች። እና ልጅ ወለደች፣ ወንጌል ሰፋ ማለት ነው። እና እንግዲህ እግዚአብሔር ይፍቀድ እንጂ ያልገባውም በኋላ ይገባዋል። አንተ ሞቲቭ ንጹህ ከሆነ ለገንዘብ ጥቅም፣ ለዘር ማድላት ወይም ክብር ዝና ለማግኘት በተንኮል ብታደረገው ብዙ ልፋት ይሆናል። እግዚአብሔር አይጨመርበት። በቅንነት ብትሳሳትም ሞቲቭ ንጹህ ከሆነ ሁሌ ካንተ ጋር ነው። እኛኛ ከወንጌል ውጭ ምንም አላማ አልነበረንም። ደግሞ በሰውም የተጀመረ አይደለም፣ እንዳልኩ የሰማይ ራእይ ያለበት በእርግጥ በዓለም ሁሉ ወንጌል ስበኩ ብሎ ትልቅ ማዕቀፉን ሰጥቶናል። ግን ወደ ስር አደራረግን ደግሞ ያሳያል። ቦታን ይጠቁመሃል። ጊዜን ያመለክተሃል። እንግዲህ ይሄ የመለኮት እኮ ስራ ነው። እንዳልኩ ከኔ አይምሮ የፈለቅ አይደለም፣ ከሌላም ሰው ልብ የፈለቅ አይደለም። የሰማይ አጀንዳ ነው። እኛ ለዛ አጀንዳ ምክንያቶች ብቻ ነን። ስለዚህ ነው ስኬት የመጣው፣ የእግዚአብሔር ፈቃድ ስለሆነ የሰው ትጋት ምክንያት ሊሆን አይችልም። እግዚአብሔር ትጋትን የሚጠቀምበት እና ሰዎች አስነሳ፣ መሪዎች፣ ማግሌዎች መጡ። ሰንዴ ስኩል መስጠ፣ ጸሎት ቡድኖች መጡ። ሁሉም በቦታው መጣ። ትልቁ ጎልያድ የሆነብን የቦታ ጥበት በትንሽ ቤት ውስጥ ሁለት ፈረቃ ማድረግ በጣም ያደክማል። እግዚአብሔር ጸሎታችን ሰምቶ መንግስትን ተውሶ መልካም ቦታ ሰጠ። እኛም ያው ህዝቡ አነጸው። ቤቱ በትጋትና በበጎ ልብ አነጹ። ባጭርስ ጊዜ እንጃ ምናልባት አራት አምስት ወር ባልፈጀ ጊዜ አይመስልም፣ ግን በጣም ትልቅ ነው። ትልቅ ነው። ስራቱን ጠብቆ የተሰራ ነው። አዎ፣ አሁንም ያለ የተሰራ ያለ ነው። አዎ፣ በዚህ ውስጥ የሚጋደሉ ሰዎች ግን አሉ። ስማቸው መጥቀስም አልፈልግም፣ እነሱም አይፈልጉም። እና በጉልህ የተጋደሉ አሉ። እኔ ተመልካች ብቻ ነኝ። በቃ በየቀኑ ማየት ነው። እኔ ከመጸለይ ውጪ ይሄን አርኩም የለም። እነዛ ብድራታቸው ከሰማይ የሆነ ከልጅነት ያዘጋጃቸው ብዙ ሰዎች በግልጥ በስውርም ተጋድለዋል። በእውነት እግዚአብሔር ይባርካቸው። እንደኔ ሚዲያ ላይ መውጣት አይፈልጉም። እድሉ ቢኖራቸውም እሺ አይሉህም። በቃ በስውር ለአምላክን ስራ መስራት ነው የሚወዱት። እኔም እሱ ቢሆንልኝ በወደድኩ ግን አንዳንዴ ትገደዳለህ፣ ሌሎች እንዲማሩበት የእነሱ አፈ ጉባኤ ልሁን በቃ ልበለ እንጂ ስራው ይነሱ የእግዚአብሔር ነው። እኔ ግን አፍ ነኝ። ያው ሰው መጣ አሁን ወደ አንድ ሺህ ሰባት መቶ ሰባ ሰባት ህጻናትን ጨምሮ ምእመናሉ በአንድ ፈረቃ ነው የምናመልከው፣ ሙሉ ነው ቤቱ። አሁንም ወደዛ ወደ ፈረቃ እንሄዳለን። ምናልባት ከዚህ በኋላ ብዙ ስብከት ጣቢያዎች እንከፍታለን፣ ብዙ ሚሽነሪ እንልካለን። አሁን በቃየ የቤት ክራ የለብን፣ በእግራችን ቆመናል፣ እርፍ ብለን ተቀምጠናል። ወጫችን ለወንጌል ስራ ብቻ ነው የሚሆነው ከዚህ በኋላ እና ደስተኛ ነኝ። በጣም ጥሩ። እኔ ጊዜያችን ሳያልቅ በፊት መቼም አንተ ብዙ ምክር እንፈልጋለን እና አሁን የህይወት ዘመን ምስክርነት እንነገርከን ግን ዘመናችን አሁን በጣም አስቸጋሪ ጊዜ ላይ ደርሰናልና ብዙ ጊዜ አሁን አንዳንድ ጊዜ ነው የምታየው የምትሰማው፣ ነገር የሚገጥምህ ነገር ነው በግሌም የገጠመኝ ነገር የምታየው፣ ቅድስና መጓደል፣ የትምህርት መዛነብ፣ ብዙ ነገሮች አሉ። አሁን ቤተክርስቲያን ውስጥ ስትገባ በዝርዝር ባለፈው የአባቶች ጓይም ጠርተውኝ አንዳንድ ነገሮችን ነግራቸው ነበርና ይህንን የዘመናችን ቤተክርስቲያን እንደተገመገመዋለ ምንድን ነው የሚታይ? ይህን እኮ ማቆም መቀነስም አትችልም። ያው ኢየሱስ መንገዱ ጠባብ ቀጭንም ነው የምታውቀው። የሚጋደሉ የሚገቡባትም ጥቂት ናቸው። ይህንን የሚቋጨው የኢየሱስ ምጽዓት ነው። ስለዚህ ስንዴውም እንክርዳዱም አብሮ ይኑር እባቡም አሳውም ይጋፋል እና በምጽዓት መላእክት ይልካል። የሱ የሆኑትን ያውቃል። አሁን ለዳንኤል እንደተባለው አንተ ግን እስከ መጨረሻው ሂድ፣ አመፀኛው ያምፅ ጻድቁም ይቀደስ። አንተ ግን ይለው አደጋግሞ እስከ መጨረሻው ሂድ፣ በመጨረሻው በጣ ክፍል ትቆማለህ። አሁን የክርስትና የግልም ነው የማህበር የክርስቶስ አካልም ነው። እንደ ግል ራስን ለማዳን ነፍስን ትጠብቃለህ። እንደ ህዝብ ደግሞ እውነተኛውን ወንጌል ትሰብካለህ። አመፀኞች፣ ሐሰተኛ ነቢያት ይበዛሉ። ማንም ሊያስቀርብ አይችልም። ኦሬዲ ኢየሱስ ተንብዮዋል። ጳውሎስም ለጢሞቴዎስ ከዳተኞች፣ አመፀኞች፣ ራስን የሚወዱ ገንዘብ የሚወዱ ይፈሉላ ማቆም አትችልም። ለዚህም የተመደቡ ናቸው አንዳንዶች ይላል። ከባድ ቃል ነው። ግን በእነዚህ ለምን ሆነ ብለህ ከምትጨነቅ ለመልካሙ ነገር የራሴን አስተዋጽኦ ማድረግ ነው። አንዳንዴ ጨለማው የሚበረታው ብርሃን ስላነሰ ነው ይባላል። እኛ ጨውና ብርሃን የሆን ነው። በሙሉ ልብ ተልኳችን መፈጸም ሌላውን እንግዲህ ለእግዚአብሔር መተው ነው። ካቅም በላይ ምን ማድረግ እችላለሁ? ስለዚህ በመክሊቴ በተሰጠኝ ዘመን የምችለውን እጋደላለሁ። ለሌላው እግዚአብሔር አዋቂ፣ እሱ ይልሻ ዳይኑ ሁሉን ቻይ ነው። ሰውን ያስነሳል። እግዚአብሔር ቤተክርስቲያኑን አይተውም እና አመፅ እንዳይገለጥ የከለከለውን ታውቃላችሁ ይላል። አመጽ እኮ መገለጥ ይፈልጋል። እንዳይከለከል የከለከለው ቤተክርስቲያኖች። ስለዚህ ብዙ የሚማልደዋሉ ብዙ የሚሰብከዋሉ ብዙ እኮ የሚያስተምረዋሉ። አሁን ከኔ መቶ እጥፍ የሚበልጡ እኮ ገጠር ውስጥ አሉ። አሁን በአንተ ሙያ እነሱን እያደንክ ሚዲያ ላይ ማውጣት አየህ፣ ገንዘብ የሌላቸው ግን ጸጋ ያላቸው አሉ። ገንዘብ ያላቸው መደገፍ፣ አንዳንዱ ቃል ያለዋል የሰውን አስተያየት ሳይፈራ መስበክ፣ ብዙዎች አሁን እኔም ብትል ሚዲያ ላይ ማውጣት ድፍረት ይጠይቃል። ለምን? አንዲት ቃል ብዙ ውዝግብ ታመጣለች። በቅንነት የተነገርካት ትርጉም በሰሚ ጆሮ ነው ለሁሉ ተጠንቀቃ ትችላለህ። ስለዚህ ጎመን በጤና ቤቴ ቁጭ ለምን አልልም ማለት ትችላለህ እኮ ለማተተኸው ሚዲያው። ስለዚህ እግዚአብሔርን ታምነህ እዚህ ፍልሚያ ሜዳ ውስጥ እገባለሁ። ይሄ እኮ የመታወቂያ ሜዳ አይደለም፣ የፍልሚያ ሜዳ ነው። ታውቃለህ አየሩ በክፉ ተሞልቷል። እዛ ውስጥ በተቻለ መጠን የወንጌል ብርሃን ታበራለህ። ከጀርባ የሚጸልዩ የሚያበረታቱ ሁሉ በዛው ልክ ስተትን እየፈለጉ አጉልተው ቆራርጠው ሞራልህን ሊነኩ ወይም ስተትን ሊያጎሉ የሚፈልጉ አሉ። ይህን ከፈራህ አገልጋይ መሆን ትችላለህ። ልሳሳ ትችላለህ። መልክ አይደለም። የክርስቶስ ምሕረት አለልኝ። ግን እኔ ሁሌ መጠንቀቅ ያለብኝ ሞቲቪ ነው። በንጹህ ልብና በንጹህ ሕሊና ማገልገል ነው የማቀው። እግዚአብሔር ያንን ይደግፈዋል እንዲያለው የሚንከባከበው ስለዚህ ሚዲያ ላይ መውጣት የሚገባቸው ብዙ ያልወጡ አሉ። እና ዘመኑ ክፉ ነው እንዳልከው፣ ቢዝነስ ሆኗል አገልግሎት እንደምታውቀው። ብዙ ተሸቀጧል። በእውነት እናለቅሳለን። በጓዳ እኮ የክርስቶስን አካል የጎዱ በጠራራ ፀሐይ የሚነግዱሉ። እና ምን ልፈልግ ዘይቱን ይሸጠውታል። ይኮ ሚስጥር አይደለም። ገስት ሀውስ እያሉ እኮ እንደ አልቤርጎ ቸብችበውታል፣ እና የክርስቶስን አካል አጎሳቅረዋል። ለመፍረድ አልፈልግም፣ መማለድ ነው እምፈልገው። አሁን ግን እነሱን ከመውቀስ እኔ ደግሞ በልጠ አሳይተ፣ በልጠ መገኘት እውነተኛውን መግለጥ ነው ያለብህ። በዛ ነው ካውንተር አታክ እንጂ፣ በመጸጸት በማልቀስ በመበሳጨት በፊት እንደዛ ነበር የማረገው። አሁን ትቻለ። እና አንዳንዱን አትቆጠርባቸው ላለው ቢቆጥርባቸው፣ የኔዋ አካል ናቸው እኮ እነሱ ተጎዱ ማለት እኔ አካሏ ተጎዳጅ። አንዳንዱን እግዚአብሔር ይለት ያልኩታል ነው ማለት ላይ ይገባኝ ይችላል። ከመጠን በላይ በትዕቢት ሲናገር እግዚአብሔር አታይም ወይ ብያለሁ። አንዳንዱን ደግሞ ተጠበቅ ምትለዋለ። ከእንዲህ ያለ ሰው ተጠበቁ ትላል። በቃ የመንፈሳዊ ጨዋታ ሁግ እንዴ ነው። እግዚአብሔር የሚያይለት አለ፣ የምትጠበቀው አለ፣ አትቁጠርበት የምትለው አለ። በእነዚህ ማዕቀፍ ውስጥ እኛም ራሳችን እያማጠንን ፍጻሜ ላይ እንዳልወድቅ ሰብኬ የተጣልኩ እንዳልሆን የምሰብከውን እንድኖረው ጸጋ በጌታ ፊት እየለመንኩ ደግሞ በመጠንም እየኖርኩ አገልግሎት አገልጋይን ይጥላል። በመጠን ካላረከው ሁሉ ነገር ልክ ካለፈ ትወድቃለህ። ሰው ጸጋህን ተቀብሎ የወደቅክለት ላያግዝ ይችላል። ሁሉንም ማለት አይደለም ስትወድቅ የሚሸከሙ ሁሉ፣ አብዛኛው ግን እንደዛ ላይሆን ይችላል። ከመውደቄ በፊት ራሴን ከጌታ እየተቀበልኩ በጸሎትም እየተማጸንኩ ራሴን ሳድን እኮ ነው ሌሎችንም አድን። ስለዚህ ቤቴን እየመራው ልጆቼን ምሳሌ እየሆንኩ ራሴን በመጠን እየኖርኩ ይህን እንግዳ ዘመን ቀስ እያልኩ መፈጸም ነው። ፈልገው ግን ረሃብተኛው ብዙ ሆነ። መንፈሳዊ ረሃብ ብዙ አለ። መጋቢዎች አነሱ። በተለይ የቅንነት መጋቢዎች፣ የጽድቅ መጋቢዎች የሚሰብኩትን የሚኖሩ ቁጥራቸው ቀነሰ። እጸልያለሁ እንዲበዙ። እኔ ከነሱ አንዱ ነኝ ለማለት ግን አይደለም። ግን ስታየው ዓለም በሙሉ አመጽ በዛ፣ በእውነት ፈርሃ እግዚአብሔር አነሰ ለማለት ብዬ እና እኔ ለኢትዮጵያ ህዝብ፣ ለኦርቶዶክስ፣ ለካቶሊክ፣ ለአብያተ ክርስቲያናት እንደ ቃሉ በቅዱስ ፍቅር የሚሰብኩ እንዲበዙ እመኛለሁ። አገራዊ አይ ታድሶ የሚሆነው ያኔ ያ የአንድ ሰው መውጣት ምንም ትርጉም ያመጣል። ሀገራዊ ተሐድሶ የሚመጣው ሁሉ ሰው ሲባልን ነው። በተለይ እውነቱን ንገረኝ ካልክ ብዙ ህዝብ የያዘችው ኦርቶዶክስ ቤተክርስቲያን፣ ለሷ ማለዳለሁ። እሷ የነቃችለት የጽድቅ ወንጌል የሰበከችለት ኢትዮጵያ ተባረካለች ባይ ነው። አሁን አልነቃችም ማለት የገና አይደለም አሉ። ብዙ ሀያላን አሏት፣ በቅንነት እግዚአብሔርን በመፍራት በእውነተኛ ቀናት የተሞሉ ብዙ አገልጋዮች አሏት። አስተምሯ ላይ እንድትጨምር ነው የቀደመው ያልተቀላቀለው፣ ያልተበረዘው፣ ያንን ይዛ ብትነሳ አስብ። የኦርቶዶክስ ጡንቻ በጣም ብዙ ኃይል አላት፣ ከእድሜም ከብዛትም በለው። ከፈራህ እግዚአብሔርም ጨምር። ብዙ እኮ አሏት። ምናልባት ሰሞኑን የሆነ ያለውን አይተው ሆነ ምናልባት ለክርስቶስ በጣም ጥሩ ሲያስከትሉ የሚናገሩ አባቶች ተነስተዋል። እና መባል የሌለበትም መባል ያለበትም ክርስቶስ ብቻ አዳኝ እንደሆነ መስበክ አለብን። መጽሐፋችን መጽሐፍቶቻችን ደግሞ በባዕድ መጽሐፍ ተቀላቅለዋል ብለው ፓትርያርኩ ራሱ ሲናገሩ፣ ምት አንዱ የጸሎት መልስ ሲሆን አልሰማውም። በእርግጥ ግን እንደሚነሳ አቃለሁ አሉ እኮ በየገዳሙ በየአድባራቱ በየሲኖዶስ ውስጥ አሉ። እግዚአብሔር በጊዜ ይገልጣቸዋል ባይ ነው። እውነተኛ ቢሳሳቱ እንኳ ሆን ብለው ላይሆን ይችላል። ትክክለኛ የአምላክ ፍቅር አላቸው። ያ ብርሃን በላያቸው ላይ ሲበራ የወንጌል ምስጢር ከገባቸው አለቀ ነገሩ። እኔ ከኛ ይልቅ እነሱ ነው ተስፋ ማድረግ። ለምን መዋቅሯን ተመልከት አገራዊ ነው። ህዝቡን ተመልከት ብዙ ነው። እዛ ውስጥ ሪቫይቫል ተነሳ ማለት ኦ የዘላለም አምላክ የኛ ቁጥ ቁጥ እኮ ነች፣ እዚህም እዚያም ነች። የነሱ ግን ኃይላቸው ብዙ ነው፣ እጃቸው ላይ ብዙ ህዝብ አለ። ስለዚህ ከኔ ይልቅ አንድ ጳጳስ ነው የሚሰሙት፣ አንድ ካህን ነው የሚሰሙት። በነሱ አውድ እውነተኛው ወንጌል ለመስማት ምእመኑ ተጠምቷል፣ የሚነግረው አጥቶ እኔ ማልዳለሁ፣ ግሞ አይቀርም ተስፋ አረጋለሁ። ስለዚህ በካቶሊክ ተስፋ አደርጋለሁ። እኛም አብያተ ክርስቲያናት የምንባለው ብዙ አሉ እግዚአብሔርን የሚወዱ እኛም የነሱ ፍሬ ነን እኮ ግን ደግሞ እዚያም እዚህም የሚሰሙት አንተ ልብህን ያው የጎዳኝ የምትለው እኔንም ይጎዳኛል። ህዝቡ ያዝናል። ንስሐ ገብተው እውነተኛ ትራክ ውስጥ እንዲገቡ ነው ምንም ለዚህ በምጽአት ቀን እንዳናፍር አንዱ አንዱ ተደጋግፈን እየተመካከር የክርስቶስን ወንጌል በምድር ሁሉ እንድንሰብክ ነው። አዎ፣ አንድ ቀን እንግዲህ እዚህ ጋር ነገርከን። አሁን ለምን አንተ ስናወራ በተለይ ይሄ አይነት የሐሰተኛ ነቢያት በዙ ቤቱ በጣም ችግር ውስጥ ነው ምናም ብለን እግዚአብሔር የተናገረኝ ነገር አለ ብለን ምናልባት ይሄ ፓብሊክ ቢሰማው ደስ ይለኛል ብዬ አስባለሁና ምናልባት እኔ በጣም የሰማሁት ቀን በጣም ተስፋ ውስጥ ሰንቋል እንዳልከው የመጨረሻው ዘመን ነው እየከፋ ነው የሚሄደው። ግን በዚህ ውስጥ ደግሞ እግዚአብሔር የሚሰራው ስራ አለና። አዎ በእርግጥ ምን ተናግሬ እንደሆነ ብዙ ስለምናገር፣ ኤኒዌይ ድሮ ተስፋ እስከመቆር ደርሽ የነበር በእውነት ለምን ሚዲያውን ይዘውታል እና በቃ እነዚህ ሰዎች ልንቆጣጠራቸው አንችል የዘላለም አምላክ አሳልፈ ሰጠ ነው ያልኩበት ቀን ነበር። አሁን ግን እንደዛ አይደለም። አንደኛ እግዚአብሔር ቤተክርስቲያንን አይተዋትም። አየህ ዋጋ የከፈለላት ከኔ በላይ የሚቀናላት አምላክ አለ። እንደ ሰው አይቸኩልም። በሚገባቸው መንገድ ያርማቸዋል። ክብሩን አይተውም ጌታ። አየህ እሱም መላአሉ ግን ውሽንፍሩን ፍሩን እኔም ሰምቻለሁ። አየህ ስህተተኛ ሰው ብድግ ሲል አሁን ሳኦል ነገሰ ማለት ዳዊት የለም ማለት አይደለም። አንተ አላወቀውም እንጂ ተወልዶልህ ፈርዖን እኔ ንጉስ ነኝ አምላክ ነኝ አለ ማለት ሙሴ አልተወለደ ማለት አይደለም። ሄሮድስ ባለበት ኢየሱስ እኮ ተወልዷል። ለእግዚአብሔር በመንፈስ የወለዳቸው በሚሰራበት ጊዜ ገንዘብ ለመሆን የጠበቃቸው እንደ መጥምቁ ዮሐንስ ጊዜዎች ሲደርስ የሚገልጣቸው አያራ ናቸው እና እሱ ሰራ ማለት እነዛ ሁሉ በአንድ ጀንበር ጭጭ የሚያደርግ ጸጋ ይገለጣል። ስተትን የማይደግሙ እንደ እግዚአብሔር ቃል የሆነ እውነተኛ ታድሶ መነሳቱ መቶ ከመቶ እርግጠኛ ነኝ አይቀርም። በህይወት ካለው አየዋለሁ ባልኖርም አይቀርም ግን እንደማይ ተስፋ አደርጋለሁ እሱ ሲሰራ ታውቃለህ ለአንድ ማህበር አይደለም የሚሰራው እሱ ሲሰራ ለአንድ ክልል አይደለም ለአንድ ከተማም አይደለም እውነተኛ ታድሶ ሀገራዊ ንቅናቄ ነው ከሀገርም ያልፋል ተጽዕኖ። ስለዚህ በአፍሪካ ቀንድ በተለይ በኢትዮጵያ ላይ ለብዙ ዓመት ወንጌል የተቀበለች ብሉይና አዲስ ቀድማ የተቀበለች ምድር ነች እና በምድሪቷ ላይ ብዙ ሱባኤ፣ ብዙ ጾም ጸሎት፣ ብዙ እንባ የፈሰሰባት ምድር ነች። ከምገምት በላይ ማላጆች አሉ። ብዙ ደም ፈሶ አላቃ አሉ። ብዙ አመፅ አለ፣ ብዙ ክፋትም አለ ትብተባ ድጋሙ ምኑ ማት ነው፣ ታውቃለህ። በዛው ልክ ደግሞ አሉ ሰዎች ራሱን ያለ ምስክር የማይታው እና በአንዱ ጻድቅ ላይ ብዙ ኃጢአትን የሚኮንኑ ሰዎች መነሳታቸው አይቀር፣ የማትክደው ግራማ ያጋባ እንደ ቃሉ የሆነ ተሃድሶ ይነሳል። እንደ ሰደድ እሳት ነው ያኔ ነው ነቀፌታዬ ከህዝብ መሃል ተወገደ። እግዚአብሔር የጉብኝት ቀን አስነሳ። አሁን ልሙት የምትልበት ቀን ይመጣል። ያረካህል በቃ መቼ እና በማ እንዴት ይሆናል? እግዚአብሔር አዋቂ ታውቃለህ። በዘካርያ ዘመን እኮ ንጉሱ ሄሮድስ ነው ህፃናትን የሚያርድ ነው። ቤተ ክህነቱ ሁለት ሊቀ ካህን ነው የሚመሩት አናና ቀያፋ። ሊቀ ካህን እኮ አንድ ነው ቀያፋ፣ ሮሞችን ያስቀምጡት ቀሚስ ልብሰ ካድሬ ነ፣ ኢየሱስን የገረፈ የገደለ ነው። ታውቃለህ። ህዝቡ ጠማማ፣ የፉኝት ልጅ የተባለ ነው። ጻድቅና ለነቀፋ የኖረው ዘካርያስ ልቡ እንዴት እንደሚደባሰብ፣ ቤተ ክህነቱ ተበላሽቶ፣ ቤተ መንግስቱ ተበላሽቶ፣ ህዝቡ ተበላሽቶ፣ ጻድቃን ያለቅሳሉ። ግን ዮሐንስ ተወለደ። እናቱ ወዱ መንፈስ ቅዱስ የተሞላ ማንም ሊቋቋመው የማይችል በኤልያስ መንፈስ የሚሄድ ብድግ አለ። ከቤተ መንግስት ከቤተ ክህነት ሲጠበቀው ከምድረ በዳ ብቅ አለ። አየህ ቴዎሎጂ እኮ አልተማረም። ከረባት እንደኔ ያስራ ሌጦ የለበሰ እኮ ነው። ኢቨን ከአንበጣና ማር ውጭ እኮ አይበላም። ግን አገልግሎቱ ልትክደው ትችላል። እስራኤልን ጭጭ አረጋት። አንድ ሰው ታውቃለህ፣ ፊሊጶስ አንድ ነው አንድ ዳጎን ነው እሳት ሲለኩስበት ኢትዮጵያዊ፣ ለጃንደረባ ለሰማርያ፣ ለቂሳሪያ፣ ለፍልስጤን ባዛጦን በዳመና እየሄደ ለብላለቁ እግዚአብሔር ሲሰራ እንዲህ ነገር እኔ በዚህ ልክ እጠብቃለሁ። እና የብዙ አገሮች ኢትዮጵያ ውስጥ ክብር አለ ነው ሂድ እያሉ አውሮፕላን ሰው ሞልቶ ሲመጣ ምድሪቷ የእንጀራ ምድር ሆና ዘር ቋንቋ፣ ብሄር ቀርቶ ፈርሀ እግዚአብሔር እንግዲህ ሰው ላይ ሲነግስ፣ ሁሉም መሪውን ሲያከብር፣ ሁሉም ሲዋደዱ ሪቫይቫል እኮ ይሄ ነው። እጠብቃለሁ በእውነት ክብር ለኢየሱስ። ሲሆን እንግዲህ ትንሽ ደቂቃዎች ቀርቷል። ምናልባት መጨረሻ የምንጠይቅ ነገር አሁን የሚሰማ የሚወዱ በጣም ብዙ መመናዎች አሉ፣ መሪዎችም አሉ፣ አገልጋዮችም አሉ እና ምክር ጥሩ ጥያቄ የጠየቀኝ የሰጠኝ ድል እኔ ሰሞኑን ሁድለት ሉቃስ ማቴዎስ ወንጌል 11 እያጠናው ነበር። እና ስለ ኢየሱስ ስለ ዓለም ያለው አመለካከት ለሰው ልጆች ሁሉ አስገራሚ ቃል ያጠናውት ለመስበክ ስዘጋጅ ልቤን ገረሙ። አሁን አብርሃም ተራራ ላይ ቆሞ ሰዶም ጎሞራን ሲያይ ምን ያህል ብትለኝ ሲሸጡ ሲገዙ ሲያገቡ ሲጋቡ ቤት ሲሰሩ ለምን እንደ እግዚአብሔር ገነት ያማረች ከተማ ነች ብዙዎችን ሰዶም ገሞራ ስባለች እንደ ማግኔት ሎጥም የሄደው ለዚህ በማቴዎስ ወንጌል ስድስት ክስን የተከሰሰችው መሸጥ መግዛት ማግባት መጋባት መብላት መጠጣት ይህ ማህበራዊ ኑሮ በጣም የተሳለጠበት እንደ ኒውዮርክ በላት በቃ ሞቅ ያለች ነች ግን አብርሃም ምን ያህል ብትለኝ ልቡ እየመታ ነው የሚመጣው ወይኔ ሰዓቱ ደረሰ እኮ ድኝ ሊዘንብ እኮ ነው የውልሆ ልህዝብ ሊያልቅ ነው ነው የሚልህ ውስጥ የገባውን አንድን ሰው ብጠይቀው አብርሃም የሚያስበውን አያስብ ለምን ዕለታዊ ጥድፊያና ውከት ስላለ እለት ተዕለት ላለው ለሰርቫይቫል ኑሮ ነው የሚሮጠው እንጂ አጠቃላይ የምድሪቷን ገጽታ በእግዚአብሔር አይን የሚያይ የለን ስለዚህ ነው ሎክ ሎጥን የላከለት መልአክ እንዲያው መልአክ ገብተው ማንቂያ ደውል ቢደውሉም ደኝ እሳት ልትጠፋ ነው የሚል ጻድቅ ሎጥን ቢልክም ህዝቡ አልባነና በጥልቅ ዕለታዊ ኑሮ ስለተዋጠ የመላእክት ድምፅ እየሰሙ ሊደነግጡ አልቻሉም። ውጤቱን ግን ታውቀዋለህ። ከመቅጽበት ጢሷ ወደ ሰማይ ሲወጣ አብርሃም የሶዶም ጎሞራ ጢስ ይወጣ ነው ያየው። ውስጡ ያሉት ግን ጤሰዋል። ይል ኖኅም ብታየው መርከቡን እየሰራ አረፍ ብሎ ህዝቡን ሲያይ ሲያገቡ፣ ሲያርሱ፣ ቤት ሲሰሩ፣ ሲፈራረሙ ነው ኖኅ ግን ይደነግጣል። ምን አለ መርከብ ውስጥ ገብተው ቢፈራረሙ? ምን አለ መርከብ ውስጥ እኮ መጋባት ይቻላል። ሰማይ ተከፈተለት እኮ እነዚህ ሰዎች ነው የሚለው። እነሱ ግን ሞኝነት ነው አድርገው የሚስቁ። ሰዓቱ ሲደርስ በሩ ተዘጋ። አሁን ጤና የሰጠን መውጣት መግባት የምንችለው በዋናነት ልጅ እንድድር ዲግሪ እንዲይዝና ቤት እንድሰራ አይደለ። በዋናነት እድሜ የተሰጠህ ንስሐ ገብተህ በኢየሱስ አምነህ ከሚመጣው ቁጣ ታመልጥ ዘንድ ነው የእግዚአብሔር አጠቃላይ የዘመኑ አጀንዳ ካልገባህ ከሰው ሁሉ ይልቅ ምስኪን ነህ። ሌላ ሰው ሁሉ መመኘው ማንኛውንም ስራ ከኃጢአት በቀር መስራት ይችላሉ እኮ። በዋናነት የምኖረው ግን ነፍሴ ትድን ዘንድ ነው። ንስሐ ገብተዋል፣ ከአምላክ ጋር ታርቀዋል፣ በመርከብ የተመሰለው ኢየሱስ ውስጥ ገብተዋል። ስለዚህ ከሎጥ የሚበልጥ ከኖህ የሚበልጥ ኢየሱስ አሁን እየሰበከ ነው። ከሚመጣው ቁጣ ማምለጥ እንዲችሉ በዋናነት ከሞት በኋላ ያለውን ሕይወት እና የንስሐ ሕይወት እንዲኖሩ ህዝብ የምመኝ። ስለዚህ ፖለቲካ በለው፣ አክቲቪስት በለው፣ ዘር ጎሳ በለው ዘላቂ አይደሉም። የማያልፍ መንግስት አለ የሚመጣ እና በሚያልፈው እንዳይዋጡ ሁልጊዜ ማለዳለው። መጥምቅ ዮሐንስ ስለ አንዲት እንስሳ አስደናቂ መገለጥ ተናግሯል። እኔ እውቀት ኖሮኝ አይደለም ማጠናት አለው። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? እፉኝት እሳት ቃጠሎ ከመምጣቱ በፊት ታውቃለች ይባላል። ማንም ይነግራት፣ እኔ አላቅም። ትክክል ላልሆንም እችላለሁ። ሰው ሲነግር ይስማ፣ ሴንስ ታደርግና፣ አመልጣ ከእሳቱ ታመልጣለች። ንስሐ በመግባት ከሚመጣው ፍርድ እንደ እፉኝት

ለምን የቆሰሉ ፈቶሶች ያለው ካቅም በላይ የተጫኑ ያለው ምድሪታችን ላይ ብዙ መልካም ነገር ኳለ እልል የሚያሰኝ እንስሳ ላይ ግን ገና አልተሰራም። እንደ አንድ ቀን ስብከት አዘጋጃለሁ፣ ጸሎቴም እንደሚሰማና ወደዛ መለስከኝ ግን ለሀገሬ ሕዝብ የምመኘው የክርስቶስን ምጽአት በንስሐ ልብ ተዘጋጅተው እንዲጠብቁ እመኛለሁ። ይህን የመጨረሻ ማለት መልክት። እግዚአብሔር ይባርክህ፣ ቄስ ትዕግስቱ ሞገስ። በጣም ጥሪያችንን አክብረህ ተገኝተ ረጅም ሰዓት ተቀምጠህ ይህንን መልክት ስላስተላለፍክ በእኔም በተመልካችም ስም እግዚአብሔር ያክብርልኝ ይላል። አሜን። በጣም አመሰግናለሁ። አሜን። ተመልካቾቻችን፣ በሁለት ሳምንት ያቀረብንላችሁ የቄስ ትዕግስቱ ሞገስ ምስክርነት ይህንን ይመስላል። ይህንን እንግዲህ ለሌሎችም አጋሩት። ሌሎች የሚዩት ደግሞ አዳምጣችሁ ህይወት እንዲሆንላችሁ ጸሎቴ ነው፣ ምኞቴም ነው። በተረፈ የሚቀጥለው ሳምንት በሌላ እንግዳ እንገናኛለን። እስከዚያው ሰናብታችሁ፣ ጽፋይ ካሳሁን፣ እስከ ሳምንት ድረስ ይህ ህያው